ፕሪያንካ ቾፕራ ማን ናት? እንደ አውሮፓውያኑ አቆጣጠር በ1982 በህንዷ ጃምሼድ ፑር የተወለደችው ፕሪያንካ ቾፕራ ወላጆቿ በህንድ ብሔራዊ ጦር ውስጥ በነበራቸው ስራ ምክንያት ገና በልጅነቷ ነበር ከሀገር ሀገር መንቀሳቀስ የጀመረችው። ይህም የህይወት ገጠመኝ ከተለያዩ ማንነቶች ጋር ሳትቸገር መዋሃድ የሚያስችል ባህሪን እንድትይዝ ረድቷታል። ለወደፊት በሚኖራት ዓለም አቀፍ እውቅናም ትልቅ አስተዋጽኦ እንዲኖር አስችሏል። ፕሪያንካ ቾፕራ እንደ ማንኛውም ልጅ በልጅነቷ እንደ እናቷ ዶክተር የመሆን እንዲሁም ደግሞ እንደ አባቷ ሀገርን በሙያ የማገልገል ህልም ቢኖራትም በ18 ዓመቷ በሚስ ወርልድ ላይ መሳተፏ እንዲሁም በውድድሩ ሀገሯን ወክላ ማሸነፏ የህይወቷን አቅጣጫ ሙሉ ለሙሉ ሊቀይር ምክንያት ሆኗል። በ2000 ላይ ፕሪያንካ የሚስ ወርልድ ሽልማትን ያነሳች አምስተኛዋ ህንዳዊት ነበረች። ይህ የቁንጅና ውድድር ደግሞ ለህንዶች ትልቅ ቦታ እንደመሰጠቱ የፕሪያንካ ማሸነፍ የቦሊውድ ኢንዱስትሪው አይን ወደ እሷ ላይ እንዲያነጣጥር እንዲሁም በቀጣይ በቦሊውድ ኢንዱስትሪ የህዝብ አድናቆትን ያገኘችበትን ፊልሞች እንድትሰራ መንገድ ከፈተ። በ2003 ከታዋቂው የህንድ ፊልም አክተር ከሆነው ከሶኒ ዲዮል ጋር ዘሂሮ በተሰኘው የመጀመሪያ ፊልሟ ላይ ተወነች። በዚህ ፊልም የረዳት ገጸ ባህሪን ብትጫወትም የወከለቻት ገጸ ባህሪ ተወዳጅ በመሆኗ ለፕሪያንካ እውቅናና በቀጣይ በጣም ተወዳጅ በነበረው የአንዳዝ ፊልም ላይ እንድትተውን ምክንያት ሆነ። አንዳዝ በተሰኘው ፊልሟ በጀማሪ አርቲስት ዘርፍ ሽልማትን ወስዳለች። ፕሪያንካ ከአንዳዝ በኋላ በርከት ባሉ ፊልሞች ላይ ብትተውንም በ2008 ፋሽን የተሰኘው ስራዋ ብዙ ክብሮችን እንድትቀዳጅ አድርጓታል። በሞዴሊንግ ኢንዱስትሪ ውስጥ ስም ለመፍጠር ስለምትሞክር አንድ እንስት እና ስለምታሳልፈው የህይወት ውጣ ውረድ የሚያተኩረው ፋሽን የተሰኘው ፊልም ፕሪያንካን የምርጥ ተዋናይት የብሔራዊ ሽልማት እንድታገኝም አስችሏታል። በ2010 ፕሪያንካ በቨርስታል ፐርፎርመር ላይ የሰባት ባሎች ሚስት ሆና በተጫወተችው ገጸ ባህሪ እና ባሳየችው ድንቅ የትወና ብቃት በቦሊውድ ያላትን ቦታ ማማ ላይ አውጥቶታል። በ2012 ፕሪያንካ ከቦሊውድ የፊልሙ ዓለም ወጣ ብላ ዓለም አቀፋዊ ትጋቷን ቀጠለች። ከ2012 ጀምሮ የሰራቻቸውን ስራዎች ከማጋራቴ በፊት ፕሪያንካ ለምን ከቦሊውድ ወደ ዓለም አቀፉ የሆሊውድ ኢንዱስትሪ ለመቀላቀል ሞከረች የሚለውን ጥያቄ መልሱን ላካፍላችሁ ወደድኩ። ፕሪያንካ በቦሊውድ ትዳር አፍራሾች ውስጥ አንዷ ሆና ትጠቀሳለች። በእርግጥ ስለ መማገጥ የሚነሳ ከሆነ ኃላፊነቱን ለሴቷ ብቻ ሳይሆን በጋራ የተደረገ ነገር ስለሆነ በትዳር የተጣመረውንም ወንድ መውቀስ ተገቢ ነው። ይህ የህይወቷ ጥቁር ጥላ ቦሊውድን በተቀላቀለችበት ዓመት ነው የሚጀምረው። ፕሪያንካ አትራዝ የተሰኘው ፊልሟን ከአክሻይ ኩመር ጋር በምትተውንበት ወቅት ድብቅ የፍቅር ግንኙነት መጀመራቸውን ፓፓራዚዎች መዘገባቸውን ተከትሎ አክሻዬ ከባለቤቱ ትዊንክል ጋር ከባድ ግጭት ውስጥ አስገብቶታል። ነገር ግን አክሻይ ከፕሪያንካ ጋር የሚሰራቸው ፊልሞች በአድናቂዎቻቸው በጣም ተወዳጅ ስለነበሩ የፊልም ፕሮዲውሰሮች ሁለቱን በሌላ ፊልም ለማጣመር አስፈረሟቸው። ሁለቱ አክተሮች አንዳዝ የተሰኘው ሌላኛው ፊልማቸውን በሚተውኑበት ወቅት በቀረጻው ቦታ ላይ የአክሻዬ ባለቤት የሆነች ትዊንክል በተደጋጋሚ እንደምትከሰት ይነገር ነበር። ይህም በተደጋጋሚ ከትዊንክል በሚፈጠር ጫና አክሻዬ ከፕሪያንካ ጋር በምንም አይነት ስራ ላለመገናኘት እንዲወስን ሆነ። ፕሪያንካ ከአክሻዬ ኩመር ባለፈ ከዝነኛው ተዋናይና በቅጽል ስሙም የሆሊውድ ንጉሥ ተብሎ ከሚጠራው ሻሩክ ካሃን ጋር ድብቅ የፍቅር ግንኙነት እንዲሁም መጀመሯን በሚዲያዎች መወራቱን ተከትሎ ሻሩክ ከባለቤቱ ጎሪ ካሃን ጋር ያለው ትዳር እንዲናጋ ምክንያት ሆኗል። ጎሪ ካሃንም ልክ እንደ ትዊንክል ካናን ባለቤቷ ከፕሪያንካ ጋር በምንም አይነት ፕሮጀክት እንዳይገናኙ መንገዶችን አገደች። ከቦሊውድ ኢንዱስትሪ ሚስቶች ጋር አለመስማማቷ ፕሪያንካ ከቦሊውድ ቀስ በቀስ እንድትወጣ ግፊት መደረግ ተጀመረ። ይህንንም በማቀነባበር ረገድ የቦሊውድ ታዋቂው ፊልም ዳይሬክተር እና ፕሮዲውሰር ከረን ጆሃር ትልቅ ሚና ተጫውቷል። በተመሳሳይ ወቅት ፕሪያንካ በታክስ ማጭበርበር ወንጀል ምርመራ ላይ ነበረች። በተጨማሪም በህንድ ውስጥ የነበራት አንድ ታዋቂ የስፓ ቢዝነስ ለአንድ ከበርቴ ማከራይቷን ተከትሎ ያከራየችው ሰው በሰውና በወሲብ ንግድ ወንጀል በፖሊሶች ፍለጋ ውስጥ መግባቱን ተከትሎ የፕሪያንካን በህንድ ያላት ኑሮ ከባድ አደረገባት። እነዚህ ተደራራቢ ጉዳዮች ናቸው እንግዲህ ፕሪያንካን ከቦሊውዱ አለም ርቃ እንጀራን ፍለጋ ወደ ሌላ ዓለም ያስገባት። የፕሪያንካ የመጀመሪያ ዓለም አቀፋዊ ስራዋን የጀመረችው የሙዚቃውን ኢንዱስትሪ በመቀላቀል ነው። ከዊላያም ጋር በ2013 ኢን ማይ ሲቲ የተሰኘው ሙዚቃን በጋራ ለቀቀች። በቀጣይም ከሌሎች ታዋቂ ሙዚቀኞች ጋር በጋራ ሆና ሌሎች ሙዚቃዎችን ለቀቀች። በ2015 ደግሞ ፕሪያንካ የመጀመሪያዋ የደቡብ ኢስያ አክተር በመሆን በአሜሪካው ድራማ ኔትወርክ ሲሪየስ ኳንታኮ በተሰኘው ተከታታይ ፊልም ላይ የአሌክስ ፓሪሽን ዋና ገጸ ባህሪ ወክላ ተጫወተች። በዚህም ስራዋ ለበርካታ የደቡብ ኢስያ ሀገር ተዋናዮች ተስፋን እንዲሰንቁ አርአያ ሆነች። በቀጣይም ቤዋች በተሰኘው ሙሉ ፊልም ላይ የዋና ጠላት ገጸ ባህሪን ተላብሳ ከደዋይን ዘሮክ ጆንሰን ጨምሮ በፊልሙ ላይ ከተሳተፉ በርካታ ታዋቂ ሰዎች ጋር ልትተው እንችላለች። ይህ ደግሞ በሆሊዉድ ያላት ቦታ መሰረቱ እንዲጠነክር ምክንያት ሆናት። በ2018 ከታዋቂው አሜሪካዊ ዘፋኝ ኒክ ጆንስ ጋር በጋብቻ የተጣመረች ፕሪያንካ በ2019 ላይ የሶሻል አክቲቪስት በመሆን በዩናይትድ ኔሽን አገልግሎት መስጠት ጀመረች። በዚህም የማህበራዊ አክቲቪዝም ስራዋ በአንድ ወቅት በኢትዮጵያ የቤኒሻን ጉልጉምዝ ክልልን ጎብኝታ ነበር። በ2020 ፕሪያንካ ቾፕራ ፐርፕል ፔብል ፒክቸርስ የተሰኘ የፕሮዳክሽን ካምፓኒን በማቋቋም ወደ ቢዝነሱ ዓለም ተቀላቀለች። በዚህ የፕሮዳክሽን ካምፓኒ በኩል የቦሊውድ ኢንዱስትሪው እድል የነፈጋቸውን ባለተስጦች እድል በመስጠት ለብዙዎች እንጀራን ከፍታለች። በካምፓኒውም ስር በርከት ያሉ ፊልሞች ፕሮዲውስ ተደርገዋል። በዚህ ስራዋ በቃኝ ያላለችው ይህችን እንስት በ2021 በግል ህይወቷ ላይ ያተኮረና ያላለቀ የተሰኘን መጽሐፍ አሳትማለች። በ2021 በብሪቲሽ ቮግ መጽሔት የፊት ገጽ ላይ ተጽዕኖ ፈጣሪ በመባል የህይወት ተመክሯን አጋርታለች። በ2023 ለፕሪያንካ ብዙ ስጦታዎችን ያበረከተ አመት ነበር። በሆሊዉድ ካድቴል በተሰኘ ተከታታይ ፊልም ላይ ከመተወኗን ባለፈ በግል ህይወቷ እናት መሆን የቻለችበት አመት ነበር። በዚህ ብቻ ያልተገታው የፕሪያንካ ጸጋ ከየትኛውም ጊዜ በላይ በአለማችን አሉ የሚባሉ የፋሽን ቤቶች ብራንድ አምባሳደራቸው አደረጓት። ፕሪያንካ እስካሁንም ድረስ በማህበራዊ ጉዳዮች ላይ በመሳተፍ የባህል አምባሳደር በመሆን፣ የትላልቅ ድርጅቶች የብራንድ አምባሳደርም በመሆን አራያነቷን ቀጥላለች በውጣ ውረዶች ውስጥ ያለፈው ህይወቷ ይህን ይመስላል። በዛሬው የብሩክቴይመንት ፕሮግራም ላይ ያሉትን አስተያየት ያጋሩን።